27 ወደ እናንተ እየደረሰው ይገኛል። አብራችሁን ስለሆናችሁና ስለምትሆኑ መስጋናችን ላቅ ያለ ነው። አሁን ደግሞ የአመሻሽ ቅኝትን የምንመለከትበት ሰዓት ላይ ያደርሰናል። የአመሻሽ ቅኝታችን የተለያዩ አዲስ አበባ ጓዳዎችን እንደዚሁ ወደ እናንተ ያስመለክታቸዋል። አዲስ አበባ እንግዲህ ባለፉት ዓመታት በተለይ የኑሮ ውድነትን ማረጋጋት ላይ በርካታ ስራዎችን ሰርታለች። የገበያ ማዕከላትን መገንባት እንደዚሁ ተጠቃሽ ነው። ታዲያ ዛሬ ወደ አቃቂ እናመራለን። አቃቂ ስናመራ ደግሞ ባልደረባችን ቤተልሔም አየ ነው ትገኛለችና ምናልባት እዛ አካባቢ ያለው ምሽት ድባቡ ምን ይመስላል? የሚለው ልጠይቃት። ቤተልሔም እንደምን አምሽቶሻል? ምናልባት አንቺ ያለሽበት አካባቢ አሁናዊ ድባቡ ምን ይመስላል? በተለይ ደግሞ ነዋሪዎችንም ካናገርሽ የነዋሪዎችን ስሜት ብታጋሪ ነው። ሰግናለሁ ተመስገን። እንደገለጽከው ነው አቃቂ ቃሊቲ የገበያ ማዕከል ነው የሚገኘው። እንግዲህ በዚህ የገበያ ማዕከል አትክልት፣ ፍራፍሬ እንዲሁም የተለያዩ የህል ዘሮች ግብይት በስፋት ይካሄድበታል። ቅኝት ባደረግንበትም ወቅት እንግዲህ አካባቢው ለግብይት ለሸማቾችም ለነጋዴዎችም ጥሩ እድልን የፈጠረ ነው፣ በስፋት ምርቶች እንዳሉ ተመልክተናል። ይህን ምርትም ደግሞ ለመገብየት የሚመጡ ነጋዴ ሸማቾች ማለት ነው የሚፈልጉት ምርት ፊት ለፊት እንዲመለከቱ እንዲሁም ደግሞ ለትራንስፖርት ምቹ የሆነ አካባቢ ነው መኪና የሚይዘው የሚመጡ ሸማቾች ካሉ በተመሳሳይ ግቢው የተመቸ ካፌ ሬስቶራንትም፣ ያለው እንዲሁም ሸማቾች አረፍ ብለው ከግብይት በኋላ የሚያርፉበት ስፍራም እንዳለው ለመቃኘት ችለናል። እንግዲህ እንደተባለው ይህ በተለይ ደግሞ ከተማ አስተዳደሩ ገበያውን ለማረጋጋት ከሚሰራቸው ስራዎች መካከል አንደኛ እንዲህ አይነት የገበያ ማዕከላቶች ተጠቃሽ ናቸው። እንግዲህ ዋጋዎችም ደግሞ ተመጣጣኝ እንደሆኑ እኛም ለማስተዋል ችለናል። ለአብነት ሽንኩርት በ40 ብር፣ ቲማቲም በ60 ብር፣ ድንችም እንዲሁም በ25 ብር ግብይት የተፈጸመ ነው። ከአትክልት እንዲሁም ደግሞ ሙዝም ስልሳ ብር አቮካዶም በሰባ አምስት ብር ነው ግብይት ሲካሄድ የተመለከትነው ድንች፣ ቃሪያ፣ ካሮትን ጨምሮ የተለያዩ እንደ ዘይት፣ መኮረኒ የመሳሰሉ ምርቶችን ማየት ይችላል። የእህል ዘርም ጤፍንም ተመልክተናል። ግብይትም የሚያደርጉ ሸማቾችንም ለማናገር ሞክረናል። ጥራት ያለው በተመጣጣኝ ዋጋ ከውጪ አንጻር የተሻለ ነው። ከዛም በተጨማሪ ደግሞ እንግዲህ እዚሁ ጤፍ የሚሸምቱ ሸማቾች ከሌላ ቦታ ጊዜያቸውን ሰዓታቸውን በሚቆጥብ መልኩ እዚሁ የወፍጮ ቤት አገልግሎትም ስላለ አስፈጭተው ወደ ቤታቸው የሚሄዱበትም አማራጭ አለ። ይህንንም ደግሞ ወፍጮ ቤት በሚጠቀሙበት ጊዜ የትራንስፖርት አማራጭ የሚሰጡ የተለያዩ ደግሞ አሽከርካሪዎችን መመልከት ይችላል። ይህም ደግሞ ሌላ የስራ እድል መፍጠር የቻለ ነው። ይህ የገበያ ማዕከል እንደምትመለከቱት ከጀርባይም እንግዲህ ሱቆች ክፍት ናቸው። ሸማቾችም እየመጡ ይገበያያሉ። በተለይ ከስራም በኋላ አሁን እንደምናውቀው የስራ መውጫ ሰዓት ነው። ነገር ግን ይህ ማዕከል እስከ አንድ ሰዓት ድረስ የ ሸማቾችና ነጋዴዎች አገልግሎት የሚሰጡበት እንዲሁም አገልግሎት የሚያገኙበት ነው። በተለይ ያነጋገርናቸው ነጋዴዎችም ጥሩ አቅርቦታ አለ፣ ነጋዴዎቹ ጥሩ እድል እንደተፈጠረላቸው ሸማቾችም በተመጣጣኝ ዋጋ ደስ ብሏቸው ግብይት እንደሚፈጽሙ ነው የነገሩን። በተመሳሳይ ደግሞ ግብይት ያካሄዱ ያገኘናቸው ሸማቾች ደግሞ በተመጣጣኝ ዋጋ መሆኑ በተለይ ደግሞ በአቅራቢያቸው እንደዚህ አይነት ሰፋፊ የገበያ ማዕከላት መኖራቸው ኑሯቸውንም ቀለል እንዳደረገላቸው ነው የገለጹልን። በአጠቃላይ እንግዲህ በዚህ በምሽት ቅኝታችን የተመለከትነው ነገር በተመጣጣኝ ዋጋ ጥሩ የሆነ የሸማቾችና ና የተገበያዮች ስብጥር ያለበትን የገበያ ቅኝት ነው ያካሄድ ነው። በአቃቂ ቃሊቲ የነበረን የምሽት የገበያ ቅኝት ቅኝታችን ይህንን ይመስላል። ተመስገን፣ 24 ሰዓት በማትተኛው አዲስ አበባ አጠቃላይ የምሽት ድባብ፣ አዲስ ሚዲያ ኔትወርክ ደግሞ ከንጋት እስከ ምሽት ለተመልካቾች እንደዚሁ መረጃዎችን ያድርሰን። ቤተልሔም፣ አመሰግናለሁ።